ለብቼ የማናግርበት የሆነ አንድ ዱዓ አስተምረ አሉት። እርሱም ሙሳ ሆይ፣ ላ ኢላሀ ኢላላህ ከአላህ በቀር በእውነት አምልኮት የሚገባው የለም በል አላቸው። ላ ኢላሀ ኢላላህንማ ሁሉም ይለዋል አሉ ሙሳ በበኩላቸው። አላህም ሙሳ ሆይ፣ ሰባቱ ሰማያትና ምድር በአንድ በኩል ላኢላህ ኢላ ላህ በሌላ በኩል በአንድ ሚዛን ላይ የሚቀመጡ ሚዛኑ ላኢላህ ኢላላህ ወደሚሉት ቃላት ባዘነበለ ነበር አላቸው። ላኢላህ ኢላ ላህ የኀጢአትን ጭጋግ የምታጠራ ድንቅ ንግግር ናት። ወላሂ ብርሃን የምታጎናጽፍ ምርጥ አረፍተ ነገር። ሆኖም እነዚህን ቃላት በሚያነበንቡ ሰዎች መካከል የብርሃን ጥንካሬ ልዩነት አለ። የብርሃኑን ጥንካሬና ድክመት ከተከበረው አላህ ውጭ የሚያውቅ የለም። ለአንዳንድ ሰዎች የእነዚህ ቃላት ብሩህነት በልባቸው ውስጥ እንደሚያንጸባረቅ ፀሐይ ሲሆን፣ ለሌሎች ደግሞ እንደ ደማቅ ኮከብ ነው። አሁንም ለሌሎች እንደሚንቦገቦግ ችቦ፣ እንደ ብሩህ ፋና ወይም ቦግ እልም እንደሚል መብራት ነው። የዚህ ብርሃን መጠን በተለቀ ቁጥር ጥርጣሬን፣ አጓጉል ዝንባሌዎችና አምሮቶችን የማስወገድ አቅሙም ይጨምራል። የአንድ አማኝ ደስታ ማጠንጠኛው የአላህ ውዴታ ነው። አላህን መውደድ ለአላህ ካላቸው ፍቅሮች ሌላ መተኪያን ለማይፈልጉ እውነተኛ አማኞች እጅግ ጥልቅ ደስታን ያስገኛል። ቅዱስ ቁርአን ተስፈኝነት የሙእሚኖች ባህሪና የእምነት ጥንካሬ መለኪያ እንደሆነ ይናገራል። ሰዎች በእምነታቸው ጥንካሬ ልክ ተስፋቸውን በአላህ ስብሓንሁ ወተዓላ ላይ ይጥላሉ። እርሱ በዚህም ሆነ በመጪው ዓለም እጅግ ምርጥና ውብ ነገሮችን ቃል ስለገባላቸው ምህረቱንና እዝነቱን በተስፋ ይጠብቃሉ። ይህንንም በልባቸው ለማስረጥ ሰዎች በርሱ ላይ ያላቸውን እምነት ያጠነክራሉ። በዚህ ፍጥረተ ዓለም ውስጥ የሚፈጸም ነገር ሁሉ የአላህ ስብሓንሁ ወተዓላ የይሆን ወይም ኩን ትእዛዝ ውጤት ነው። በእያንዳንዷ ጊዜ እውን የሚሆኑት ክንውኖችና እንቅስቃሴዎች የአላህ ፈቃድ ያለባቸው ናቸው። ምንም ነገር እጣ ፋንታውን በራሱ እንዲወስን አልተተወም። አላህ ስብሓንሁ ወተዓላ ሁሉን ሲፈጥር እጣ ፋንታውንም አብሮ ወስነዋል። ይህንን የሚያውቁ ሙእሚኖች እጅግ ከባድና ፈታኝ በሆኑ ችግሮች ውስጥ ቢሆኑ እንኳን ጽልመት በፈታኝና አስቸጋሪ ሁለቶች ውስጥ እምነታቸውን ለድርድር ሳያቀርቡ ታጋሽ ስለሚሆኑ አላህ ስብሓንሁ ወተዓላ በዚህና በመጪው ዓለም ታላቅ መንዳ ይሰጣቸዋል። ቅዱስ ቁርአን ሙእሚኖችን ሲገልጻቸው የሰከነ መንፈስ ባለቤትና በአላህ ስብሓንሁ ወተዓላ ተስፋ የሚያደርጉ ብሎ ነው። ቁርአን ባዘዘው መንገድ ለአምላካቸው ምስጋና ስለሚያደርሱ በእርሱ ዘንድ የተዘጋጀላቸውን ምንዳ ያጣጥማሉ። የሙእሚኖች ወዳጅ የሆነው አላህ ስብሓነሁ ወተዓላ ወሰን በሌለው ምህረቱና እዝነቱ እንደሚያካብባቸው ለባሪያዎቹ በዚህም ሆነ በመጪው ዓለም ምንዳን እንደሚሰጥና ቃሉን የማያጠፍ ጌታ መሆኑን ሙእሚኖች ያውቃሉ። እርሱ ለባሪያዎቹ ምርጥና ጥሩ የሆነውን ብቻ እንደሚፈቅድ ወደ ቀጥተኛውም መንገድ በምህረቱ ባሪያዎቹን እንደሚመራቸውና የደህንነት በሩንም እንደሚከፍትላቸው እንዲሁም ምንዳ የሚያስገኙ እድሎችን እንደሚያመቻችላቸው ጠንቅቀው ይረዳሉ። ስለዚህም ሙእሚኖች ዘወትር በርሱ ተስፋ የሚያደርጉና በዚህም ሆነ በመጪው ዓለም ምርጥ ምርጡን እንዲሰጣቸው የሚጓጉ ናቸው። የተለያዩ የቁርአን አንቀጾች አላህ ስብሓንሁ

ይድዑነ ረበሁም ኸውፈ ወጠምዓ ወሚማ ረዘቅናሁም ዩንፊቆን ጌታቸውን ለመፍራትና ለመከጀል የሚጥሩት ሆነው ጎኖቻቸው ከመጋደሚያ ስፍራዎች ይራረቃሉ ከሰጠናቸውም ጸጋ ይመጸውታል ሱረቱ ሰጅደ አንቀጽ ዐሥራ ስድስት ማንኛችንም በሚቀጥለው ሰከንድ ምን ሊሆን እንደሚችል አናውቅም ሆኖም ግን በአንድ ነገር እርግጠኛ ልንሆን እንችላለን። ሰዎች በህይወት ዘመናቸው የሚገጥሟቸው ነገሮች ከመወለዳቸው በፊት የተወሰነ ነው። ትክክለኛው ጊዜ ሲመጣ የተወሰነው ነገር ይፈጸማል። ምክንያቱም አላህ ስብሓንሁ ወተዓላ የእጣፋንታቸው አካል አድርጎታልና። ቅዱስ ቁርአን በእንደዚህ ዓይነት ሁኔታዎች ውስጥ ልናደርግ የምንችለውን ነገርና ልንሰጠው የሚገባውን ምላሽ

ሱረቱ አልአንዓም አንቀጽ መቶ ሁለት ሁሉም እንቅፋቶች የሚባሉ ነገሮች የሚከሰቱት አላህ Subhanahu Wa Ta'ala ለሙእሚኖች ባለው በጎ ፍላጎት ነው። ሰዎች ይሄንን ቢረዱት ኖሮ ፈጣሪያቸውን የቅርብ ወዳጆቻቸውና ጠባቂያቸው ባደረጉትና ሙሉ በሙሉ ለርሱ እጃቸውን በሰጡ ነበር። አላህ Subhanahu Wa Ta'ala በባሮቹ ላይ ሊያይ የማይፈልገው አንዱ ባህሪ በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሐዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቤጠ ተስፋነት የኢአማንያን ባሕሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የእጣ ፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ ስብሓነሁ ወተዓላ ከዚህ ባሕሪ እንድንጠበቅ ያስገነዝበናል። በዚህ ባህሪም መዋጥ ፍጹም የተከለከለ ወይም ሓራም ነው። ምክንያቱም አላህ ስብሓንሁ ወተዓላ ሰዎች እርሱን እንዲያምኑትና በእርሱ ላይ ተስፋ እንዲያደርጉ የነገሮችን በጎ ገጽታ እንዲመለከቱ ስለሚፈልግ ነው። ሙሚኖች ሀብታቸው ቢጠፋ፣ ንብረታቸው ቢወድም ወይም ያልጠበቁት አደጋ ቢገጥማቸው እጅግ ታጋሽ ናቸው። ምክንያቱም አላህ ስብሓንሁ ወተዓላ ሁሉን ነገር እንደ ፈጠረ ያውቃሉና አላህ ስብሓንሁ ወተዓላ የሚታዩትን ሆነ የማይታዩትን ነገሮች

ጭንቀት ውስጥ መውደቅ ታላቅ ስህተት ነው። ማንኛውንም ነገር የሚሆነው አንዳችን ስለፈለግነው አሊያም ደግሞ ሌሎቻችን ስላልፈለግነው አይደለም። ነገሮችን ሁሉ እንዲከሰቱ የሚያደርገው አላህ ነው። ከእኛ የሚፈለገው ከእያንዳንዱ ክስተት ጀርባ ያለውን ጥሩ ነገር ማየት ነው። ምክንያቱም አላህ ስብሓንሁ ወተዓላ ነገሮችን ሁሉ የሚያደርገው ለበጎ ነውና ከነገሮች ጀርባ ያለውን መልካም ነገር መመልከት የቻሉ የአላህን እንከን የለሽ ሥራ ተረድተው እምነታቸውን ያጸናሉ። በተስፋና በቀቢጸ ተስፋ መካከል የሰለለች መስመር አለች። ተስፋ ምክንያታዊነት ሲሆን ቀቢጸ ተስፋነት ግን ተቃራኒው ነው። አንድ ተማሪ በደንብ ቢያጠናም በፈተና ሊወድቅ ይችላል። በመውደቁ ምሬት ውስጥ ቢገባ በዚህ ሁኔታው የሚያገኘው ጠቃሚ ነገር የለም።

በዚህም የወደፊት ሕይወቱ የሰመረ ይሆናል። በአጠቃላይ አላህ ስብሓንሁ ወተዓላ ብዙ ብዙ ነገሮች ሽቶለት ይሆናል። ሰዎች በሕይወታቸው መጥፎ ናቸው ብለው የሚያስቧቸው ክስተቶች ገጥመዋቸው ይሆናል። የፈለጉትን ሥራ አለማግኘት፣ የሚወዱትን ማጣትና የመሳሰሉት ክስተቶች በሁላችንም ላይ የሚደርሱ ናቸው። ሰዎች በነፍሶቻቸውና በንብረቶቻቸው እንደሚፈተኑ አላህ ስብሓንሁ ወተዓላ ግልጽ አድርጎልናል። ነቢያችንም ሰላዋቱ ረቢህ ወሰላሙ ዐለይህ በአንድ ንግግራቸው ይህንን አብራርተዋል። አላህ የወሰደው ነገር ሁሉ የርሱ ነው፣ የሚሰጠውም ነገር ሁሉ እንዲሁ የርሱ ነው። ከርሱ ጋር ያለ ሁሉም ነገር በዚህች ዓለም የተቀመጠለት ጊዜ አለው። ስለሆነም ሰዎች ታጋሽ መሆንና የርሱን ምንዳ ተስፋ ማድረግ አለባቸው። ቡኻሪ ይዘግበውታል። በመሆኑም በሚገጥማቸው ነገሮች ሁሉ ታጋሽ የሆኑት ጥሩ ነገር ሲያገኙ፣ ዓመፀኞች ግን አስከፊ ነገር ይጠብቃቸዋል። ተስፈኛ እና ታጋሽ መሆን አስፈላጊነቱን ልንገነዘቡ ይገባል። በዚህ የቁርአን አንቀጽ መሠረት ተስፈኝነት የግድ ነው። አዑዝ ቢላህ ምን ሸይጣን ረጂም